በመርዶክዮስ ላይ ሀማ ስተትብትበት ደብዳቤ ሲያጽፍበት የተለያየ ነገር ሲያደርግበት እግዚአብሔር ዝም ያለው ለማስጨረስ ነው። ዛሬ አላውቅም። እግዚአብሔር ጠላትን አስጨርሶ እሱ ይጀምራል። እስኪ እግዚአብሔር ጠላትን አስጨርሶ ይጀምራል ብሎም የአንተን ጉዳይ በቃ አልቋል። ዛሬ ይሰቀላል። ዛሬ በቃ የመጨረሻ ቀኑ ነው ብሎ ጠላት ሲዘጋጅ፣ እግዚአብሔር መጣና በፈረስ ላይ የምትቀመጠው አንተነ ንጉሥ ለሚወደው ሰው እንዲደረግለታ ተብሎ የሚታወጅልህ አንተነ ብሎ እግዚአብሔር በዝምታ ከተማ ላይ ማነጋገር ጀመረ። ለሆነ ሰው መልእክታል። እግዚአብሔር ጓደኛሽ እንደሚያቅሽ አያቅሽ። እስኪ የኔ አምላክ በሉ። ያለ ውጊያ ያሸንፋል በሉ። በዝምታ ስራ ይሰራል በሉ። ለአንዳንዶች እግዚአብሔር ዝም ብሏል፣ ነገር ግን መልስ እያፈጠነ ነው በጠላቶቻችሁ ላይ። ራሱ ዝም ያለበት ምክንያቱ እግዚአብሔር ነገራችን እያፈጠነ ነው፣ እየሰራ ነው ዝም ያለው። አረ አሜን። እስኪ እየሰራ ነው ዝም ያለው በሉ እስኪ እየጨረሰልህ ነው። ላይ ሃማስ ስለተብትበት ደብዳቤ ሲያጽፍበት የተለያየ ነገር ሲያደርግበት እግዚአብሔር ዝም ያለው ለማስጨረስ ነው። ዛሬ አላውቅም። እግዚአብሔር ጠላትን አስጨርሶ እሱ ይጀምራል። እስኪ እግዚአብሔር ጠላትን አስጨርሶ ይጀምራል በሉ። ያንተን ጉዳይ በቃ አልቋል። ዛሬ ይሰቀላል፣ ዛሬ በቃ የመጨረሻ ቀኑ ነው ብሎ ጠላት ሲዘጋጅ እግዚአብሔር መጣና፣ በፈረስ ላይ የምትቀመጠው አንተ ነህ። ንጉሥ ለሚወደው ሰው እንዲደረግለታል ተብሎ የሚታወጅልህ አንተ ነህ ብሎ እግዚአብሔር በዝምታ መጣና ከተማ ላይ ማነጋገር ጀመረ። ለሆነ ሰው መልእክት አለ። እግዚአብሔር ጓደኛሽ እንደሚያቅሽ አያቅሽ በሌላ ማንነት ያቅሻል። ሰዎች ምናልባት በጥፋት ሊያውቁ ይችላሉ። እግዚአብሔር ደግሞ የሰውየውን ጥፋት ይገልጥና የአንተን ማንነት ቀይሮ ይለቀሃል። እንደ ሰው ልከስ አያቀርብ ከክስ ነፃ ሊያወጣ ከገባህበት ማቅ ከገባህበት ስካር ከገባህበት ግራ መጋባት እግዚአብሔር ነፃ ያወጣል። እስኪ እግዚአብሔር ነፃ አውጥቶ ይለቀሃል በሉ። ዛሬ ጥላችሁ ምትሄዱት ነገር አለ። የከበዳችሁትን ነገር ጥላችሁ ትሄዳላችሁ። እስኪ ጥዬ ለመመለስ ነው የመጣሁት በሉ። አራግፌ እሄዳለሁ በሉ። እስኪ ለእግዚአብሔር ሰጥቼ እሄዳለሁ በሉ። ከአቅሜ በላይ የሆነውን ያስጨነቀኝን፣ ያስለቀሰኝን፣ ግራ ያጋባኝን፣ የሰውን ወሬ፣ አንገታችሁን ያቀረቀራችሁን ጉዳይ ዛሬ ጥላችሁ ትሄዳላችሁ። እስኪ ጥዬ እሄዳለሁ በሉ። በእምነት አሉት። ጥዬ እሄዳለሁ በሉ አይታችኋል። የሙሴ እናት ግራ ሲገባት መሸሸግ ባልቻለች ጊዜ ምን አደረገች? ጥላው ሄደች። ዛሬ ጥላችሁ የምትሄዱትን ነገር እግዚአብሔር መልሶ ይሰጣችኋል። የከበረ ነገር መልሶ ይሰጣችኋል። የናንተን ነገር በእጃችሁ ራሳችሁ ታሳድጋላችሁ። እስኪ ዛሬ ጥዬ የሚሄደው ነገር አለ በሉዝ አራግፉ የሚሄደው ነገር አስረክቤ የሚሄደው ነገር አለ፣ ለእግዚአብሔር ሰጥቼ የሚሄደው ነገር አለ። ዛሬ የሆነ ሰው በአዲስ ማንነት፣ በአዲስ ክብር፣ በአዲስ ኃይል ታጥቆ ይወጣል። እስኪ እኔ በአዲስ ማንነት ልታጠቅ ነው የመጣሁት። በሉ እስኪ፣ ማለዳ ማለዳ ክብር የሚጠብቀው ክብር አለ፣ አዲስ ማንነት አለ። እግዚአብሔር ከስንፍና ያውጣል። አሜን፣ አረ አሜን፣ ያውጣል። አሜን፣ አረ ያውጣል። እስኪ ወንድሜን ከማየት ይልቅ በሉ ራሴን አይቼ ጀምራለሁ። በሉ ከዛ ወደ እግዚአብሔር ወዝዳለሁ። በሉ እስኪ አሜን። ይሆንላችሁ አላውቅም። የሆነ ሰው በእግዚአብሔር ይታወቃል። ያንተ መታወቂያ እግዚአብሔር ይሁን። እስኪ፣ የኔ መታወቂያ እግዚአብሔር ነው። በሉ እስኪ ያለ እግዚአብሔር ምንም ነኝ፣ በሉ እስኪ። ዛሬ እግዚአብሔር ሁሉንም ነገር ከእናንተ ጠቅልሎ ወስዶ ራሱን ይስጣችሁ። አልገባውም አንዳንድ ሰው። እስኪ እግዚአብሔር ሆይ በሉ ዛሬ በሉ እስኪ፣ ያለኝንም በሉ እኔን ራሴንም በሉ እስኪ ውሰድና ራሴን ግለጥልኝ በሉ። ራሱን ግለጥላችሁ ራሱን ያሳያችሁ። በኢየሱስም ይሁንባችሁ ክብር ላይ ኢየሱስ ሲሆን